የሃይማኖት ተቋማት ጉባኤ በአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሶስተኛውን ሀገር አቀፍ የሰላም ጉባኤ ሊያካሄድ ስለመሆኑ ተገልጿል። ጉባኤው ሰኔ 4 ና 5 2017 በተለያዩ መርሃ ግብሮች በአማራ ክልል በባህር ዳር ከተማ እንደሚካሄድ ይጠበቃል። የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጓን ቀሲስ ታጋይ ታደለ በሰጡት ጋዜጣዊ መግለጫም በጉባኤው የሀገር መሪዎች፣ የየክልሎች የሰላምና ጸጥታ አካላት፣ የሀገር ሽማግሌዎች፣ ከፍተኛ የሃይማኖት መሪዎችና አባቶች እንደዚሁም ሌሎች የማህበረሰብ ክፍሎች እንደሚገኙም በመግለጫቸው ጠቁመዋል። እዚህ ጉዳይ ላይ እንቆያለን። ይህንን ሁነት ስትከታተል የቆየችው ዘጋቢያችን ሀምራዊት ብርሃኑ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ሀምራዊት፣ እንደምን ቆየሽ? በባህር ዳር ከተማዋ እንደሚካሄድ የሚጠበቀው ይሄው የሰላም ጉባኤ ምናልባት ክልሉ ካለበት ነባራዊ ሁናቴ አኳያ ሊተላለፍ የታሰበው የሰላም መልእክትና ዋና ዋና ዓላማዎች ምንድን ናቸው የሚለውን ንገሪን እስኪ አመሰግናለሁ ሰለሞን። እንግዲህ ሶስተኛው ሀገር አቀፍ የሰላም ጉባኤ የፊታችን ሰኔ አራትና አምስት ይካሄዳል። እንግዲህ ይህም ጉባኤ ደግሞ በአማራ ክልል በባህር ዳር ከተማ እንደሚካሄድ ነው የተገለጸው ማለት ነው። ቅድም እንደገለጽከው እንግዲህ ይህ ጉባኤ በኢትዮጵያ የሃይማኖት ተቋማት ጉባኤ እንደዚሁም ደግሞ ከአማራ ተቋማት ጉባኤ ጋር አንድ ላይ በመተባበር እየተዘጋጀ ነው ማለት ነው። እንግዲህ ይህ ጉባኤ በተለይ ዋና አላማ ያደረገው አንተ እንዳልከውም በተለይ በሀገራችን አንዳንድ አካባቢዎች የሚታየውን አለመግባባትና ግጭት ለመፍታት እንደዚሁም ደግሞ ሰላምን ለማጽናት ያለመ ጉባኤ እንደሚሆንም ነው የሚጠበቀው ማለት ነው። ሌላው እንግዲህ በኢትዮጵያ ያሉ የሀገር ሽማግሌዎች እንደዚሁም ደግሞ የሃይማኖት አባቶች ሀገራዊና ሃይማኖታዊ ተልኳቸውን እንደዚሁም ሚናቸውን እንዲወጡ የሚያስችሉበት ትልቅ መድረክ ነው የሚሆነውም ነው ተብሎ ነው የሚጠበቀው ማለት ነው። ሌላው እንግዲህ ኢትዮጵያ ህዝቦች ያላቸውን ሰላም እንዲጠብቁ እንደዚሁም ደግሞ ሰላማቸውን እንዲያጸኑና የጋራ መግባባታቸውንም በዛው እንዲያጸኑ የሚያደርግ ትልቅ መድረክ እንደሚሆንም ነው የተገለጸው ማለት ነው። እንግዲህ ይህ ጉባኤ ሁለት ጉዳዮችን ያስተናግዳል ተብሎ ነው የሚጠበቀው። በመጀመሪያው ሰኔ አራት የፓናል ውይይት ይካሄዳል። ይህም እንግዲህ ሰላምን ለማጽናትና አብሮነታቸውን ለማጠናከር የሚያስችሉ ሀሳቦች የሚነሱበት ነው። እንግዲህ በዚህ ጉባኤ ላይ በርካታ ከኢትዮጵያ የሚመጡ የተውጣጡ አካላት ናቸው። እነዚህም እንግዲህ በተለይ የሃይማኖት አባቶች ይገኛሉ። ሰላምና ጸጥታን የሚያስከብሩ መሪዎች ወይም ደግሞ የሀገር መሪዎችም የሚገኙበትና ሌሎች በርካታ የማህበረሰብ ክፍሎች የሚገኙበት ነው ና በዚህ ላይ እነዚህ ሀሳቦች የሚጸኑበት እንደዚሁም ደግሞ የሚነሱበት ና መልእክቶችም የሚተላለፉበት ነው። ሌላው እንግዲህ በሰኔ አምስት ደግሞ በባህር ዳር በስታዲየም በመላው ህዝብ በተገኘበት ወይም ደግሞ የአማራ አካባቢና አካባቢዎች የሚገኙ ህዝቦች በታደሙበት ከተለያዩ አካባቢዎችም የመጡ እንግዶች በታደሙበት በርካታ መልእክቶች የሚተላለፉበት ነው። እንግዲህ በዚህ መድረክ ላይ ትልቁ የሚጠበቀው በተለይ በተለያዩ በአንዳንድ አካባቢዎች የሚታየውን አለመግባባት ለመፍታት የሚያስችሉ የሰላም ጥሪ እንደሚደረግም ይጠበቃል ማለት ነው። እንግዲህ ለዚህ ጉባኤ መሳካት የሁሉም ርብርብ ያስፈልጋል ተብሏል። ባልደረባችን ሐምራዊት ብርሃኑ በጉዳዩ ዙሪያ በቀጥታ መስመራችን መረጃዎችን ስላጋራሽን እናመሰግናለን። መልካም ቀን